በኢትዮጵያ ከግለሰብ መብት ይልቅ የቡድን መብት አይሏል ብለው ያምናሉ። አሁን ባለው ነባራዊ ሁኔታ በምን ማስረጃ ይሄንን ማጠናከር ይቻላል? ሕጉ ነው ወይንስ ተግባሩ ነው? ይሄንን ወይም የህግ አፈጻጸሙን ይሄን ያመጣው ሁለት ደቂቃ አለውት። እሺ፣ አዎ፣ በህጉ ላይም በትግበራው ላይም ስህተቶች አሉ። ማለትም የቡድን መብት እንዲያይል አድርጓል ከግለሰብ መብት የመጀመሪያው የማነሳው ህገ መንግስቱን ወይም ደግሞ የህገ መንግስቱን ፕሪምብል ወይም የመጀመሪያዋን መግቢያው ላይ እኛ ብሄር ብሄረሰቦች ይላል እና፣ እኔ ከልብ የምቃወመው እንትን አርቲክል ቢኖር ወይም ደግሞ ቃል ቢኖር ይሄ ቃል ነው። ምክንያቱም ለምን እኛ ኢትዮጵያውያን አልተባልንም ብሄር ብሄረሰቦች ተባብለን ለምን ይህን ያህል ውጥንቅጥ ውስጥ እንገባለን? ሱፕሪም ብሎ አለ አንቀጽ ስምንት አለ ብሄር ብሄረሰቦች ብሎ አሁንም ያነሳል። ስፔሻሊ ደግሞ ወይም ደግሞ በዋነኝነት አንቀጽ 39 አለች። ይቺ አንቀጽ 39 አቡሊሽ ብናደርጋትና በቡድን መመራታችንን ብናቆም ወይም ደግሞ ይህንን ያልኩበት አንደኛው ትልቅ የው ምክንያት የምንድን ነው? እንደ ምሳሌ አድርገን አንድን ብሄርን ውሰድ በኦሮሚያ ክልል ውስጥ የሚኖሩ ኦሮሚያ ያልሆኑ ሌሎች ሰዎች ይኖራሉ። እነኛ አይነት ሰዎች ማለት ለምን ለነሱ እነሱ ላይ ኔግሌክትድ እንሆናለን ወይም ደግሞ ቸላ እንላለን እነሱን፣ ምክንያቱም ኦሮሚያ አልነው እና ያህንን ግዛት ሰጠን ወይም ከዛ በኋላ ላይ ሪፕሬዘንት የሚደረጉት ወይም በኦሮሚያ ህዝብ ፒፕል በኦሮሚያ ህዝብ በመረጠው ምናምን ነገር ብለን ፓርላማ ምናምን እዛ ውስጥ ሪፕሬዘንት እንዲደረጉ ወይም እንዲወከሉ ምናምን ነገር እናደርጋለን እና እዛ ውስጥ ያለ ሆኖ የኦሮሚያ ተወላጅ ያልሆነ ወደዛ ሀገር ሰፍሮ መኖር የሚፈልግ እነኛ ሰዎችን የት ነው የምንወስዳቸው? እዚህ ጋር ቡድን የሚባለው ወይም ደግሞ ልክ እንደ በድንበር በቋንቋ በምናምን ሳይሆን ልንከፍለው የሚገባው ለሁሉም ሰው እኩሉ መብት ሰጥተን ሁሉም ሰው በሚፈልግበት ቦታ ሄዶ እንዲኖር ለምን አናደርገው? አሁን ለምሳሌ ፓርላማ ውስጥ ብዙ ተቀማጭ ያላቸው ሰዎች ብዙ ተቀማጭ ያላቸው ክልሎች እነ ማን ናቸው? ብዙ ብሄር ያላቸው ነው ወይም ብዙ ህዝብ ያላቸው ሰዎች ናቸው። ስለዚህ አናሳ ያላቸው አናሳ ህዝብ ያለበት ብሄርስ ምንድነው? እሱን እሱንስ የምናደርገው